እኔ ከጠፋሁኝ ሰባት አመቴ ነው። አረብ አፍኖኝ ነው የኖርኩት። ከርታታ፣ አላህ ይድረስልሽ። ሰላም አሌይኩም ወራህመቱላ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እባካችሁ ይህ አንገብጋቢ ነገር ስለሆነ ሼር በማድረግ ተባበሩ። እቺ በምስሉ ላይ የምትመለከቷት እህታችን ለሰባት አመታት አረቦች ደብቀው አረቦች አፍነው አስቀምጧት ነበር። ና አሁን በምን መልኩ እንዴት አድርጋ እንዳመለጠቻቸው ብቻ አላቅም ቦታና ና የት እንዳለች ቤተሰቦቿን አድራሻ ቪዲዮ ያነሷት ሰዎች አልጠየቁም ግን ደግሞ ልጅቷ እባካችሁ ቤተሰቤን አገናኙኝ እያለች ነው ና ለሰባት አመት አረብ ቤት ታፍና ቤተሰቦቿ ጋር ሳደውል ቤተሰቦቿ በምን ሁኔታ የኖሩ ሳጠይቅ ሰባት አመት ሙሉ ታፍና የነበረች ልጅናት ና ቤተሰቦቿ እስካሁን ድረስ ያው እያለቀሱ ምን ሆናለች ብለው በስቃይ እንዳሉ ነው ያው የምናውቀው። ሰባት አመት ጠፍታችሁ ስትሆኑ ቤተሰብ ምን ያህል እንደሚጨነቅ እናውቃለን። እና እስኪ የራሷን ደግሞ ከራሷ አንደበት ምን እንደምትላሰማችሁ ቪዲዮን ተከታትለን እንመለስ። ሰላም አለይኩም ረመቱላ ወበረካቱ። እስላም የሆናችሁ ክርስቲያን የሆናችሁ በፈጣሪያችሁ ታገኙታላችሁ። እኔ ከጠፋሁኝ ሰባት አመቴ ነው። አረብ አፍኖኝ ነው የኖርኩት። ቤተሰቦችን ቁጥር ነው ሰድገው አላስ ችግር የለም ማለት። እንዴት መቼ እንደመጣሹ ከጠፋሁኝ አሁን አንድ ሮብ፣ የዛሬ ሳምንት ሮብ ነው የጠፋሁትኝ። ከሀገር ከወጣሽ ስንት አመትሽ ነው? ከሀገር ከወጣሁኝ እንግዲህ ስምንት አመት እየሆነ ነው። ስምንት አመቱላ። ለቤተሰቦች ጋር አላወራሽም? ምንም ቤተሰቦችን ማቆ ታሪክ የለኝም። ቁጥራቸውን አሁን እንኳን ማስተዋወቅ ፈልግ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እቺ ልጅ ከመጣ ከጠፋችሁ 7 8 አመት ነው እዚህ ሀገር ከመጣው እያለች ነው። ቤተሰቦቿን ቁጥራታቅም ባካችሁ። ወዲ ቤተሰብ እንደሰማችሁት ነው። እባካችሁ ሼር አድርጋችሁ ከቤተሰቦቿ ጋር እናገናኛት። ልጅቷ እንግዲህ ከሰዎቹ ካመለጠቻቸው ሳምንቷ ነው ግን ደግሞ ቤተሰብ አላገኘችም፣ የቤተሰብ ቁጥር የላትም። ያው መጀመሪያ ላይ ቅድም ሰባት አመት ስትል እንትን ስላልኩ ሰባት አመት ብያችሁ ነበረ እኔም እሷም ደግሞ እነሱ ጋር ወደ ስደት ከመጣች ስምንት አመት እንደሆነ ነው እየተናገረችው። ስምንት አመት ሙሉ እንደሰማችሁት ከቤተሰብ አልተገናኘችም ቤተሰቦቿ ስለምታቅስ አይደለም፣ ቁጥሯቸውን አታቅም። እና እባካችሁ ሼር እናደርግ። ቪዲዮ የምትቀዱ ሰዎች ደግሞ ቪዲዮ የምታረጉ ሰዎች ደግሞ ያለችበትን ሙሉ አድሬስ ከቪዲዮ ጋር አያይዛችሁ ብታስቀምጡ ጥሩ ነው። የት እንዳለች ብትነግሩ ጥሩ ነው። የት ውልድ ቦታ ምናምን እንደዚህ እንደዚህ እንኳን ብትጠይቋት ያ ያ የሚጠፋ ባት አይመስለኝም። ወላጆቿ ማን እንደሆኑ እነዚህ አስፈላጊ ዝርዝሮችን እንደዚህ የጠፋ ሰው ለማገናኘት ግልጽ የሆነ ቪዲዮ ብትሰሩልን የተሻለ ነው እና ነውና ቢያንስ ያ ነገር እስካልተሰራ ድረስ ደግሞ እኛ ዝም ማለት የለብንም። በመልክ ሚያውቃት ሰው ሊኖር ይችላል እና እባካችሁ ሼር አድርጉ። አላህ ሱብሃነወተዓላ ከቤተሰቦቿ ጋር ያገናኛት። ወላሂ በጣም ከባድ ነው። ብዙ እህቶቻችን ነው እንደዚህ እየተሰቃዩ ያሉት። አረቦቿ አምጥቷቸው ቤታቸው ያሰሯቸዋል። ቤተሰቦቻቸው ጋር እንዲደውሉ አያደርጓቸውም። ገንዘባቸውን አይሰጧቸውም። በቃ አላህን የሚያውቀው አሁን እቺ ልጅ የስምንት አመት ገንዘብ እያገለገለች እየለፋች እዛ እየሰራች ግን ስሙን የሰጧት አይመስለኝም። ጠፍታ ነው ያመለጠችው። በእነሱ ሳምንቴ ነዋለች። ሰምታችኋል። እና ይህንን የሚከላከል ዜጎች የት ገባ የሚል እንኳን ኤምባሲ የለን፣ የሚከታተል ኤምባሲ የለም። እና ጥንቃቄ አድርጉ። ሀቂቃ እንደዚህ ሰው ቤተሰብ ጋር እንዳትገናኙ የሚያደርጓችሁ ከሆነ ጫና የሚያደርጉባችሁ ከሆነ ይህን ያህል ጊዜ እናንተ አትጠብቁ። በቃ ውጡ፣ ከዛ ቤት አምልጡ። የሚፈልጋችሁ እኮ የለም። እኔ ኤጀንሲ ይፈልገኛል፣ የሀገሬ መንግስት ይፈልገኛል፣ የት እንዳለው ይከታተልኛል የሚባል ነገር እንዳታስቡት። ኢትዮጵያኖች፣ እንደዚህ አይነት ነገር አልታደልንም። ሌሎች ሀገሮች ናቸው እስካሁን የት ከየትም ጉድጓድ ያመጧት ነበሩ እንኳን ይህን ያህል ጊዜ ታውትና ቢያንስ እንኳን ወር ብጠፋ የሀገሪቱ መንግስት ይፈልጋታል። ደና ሀገር ያላቸው ደና የሚከተላቸው ሀገሮች ሀገራቶች ላይ በወሩ እንኳን የት ጠፋች ብሎ ዜጎቻቸውን ተከታትሎ የት እንዳለች እንትን ብለው ያወጣሉ። ግን የኛው ይኸው ስምንት አመትም ኖሪ ሀያ አመትም ኖሪ የትም ግቢ፣ ገደልም ግቢ፣ ጉድጓድም ቢ ሙቺም ተገደይ ማንም የሚፈልግሽ የለምና እና ይሄን ያህል ጊዜ አትቆዩ ብቻ ማውጫ ቀዳዳ ካገኛችሁ ከነሱ ማምለጥ ነው ያላቸው አማራጭ። ና አሁን እቺ ልጅ የስምንት አመት ድካሟ ልፋቷ ምንም የያዘችው ነገር የለም፣ ብን ብላ ነው የወጣችሁ። ሳምንቴ ነው እንዳለች ሰምታችኋል። እና አሁን የምትፈልገው ቤተሰቦቿ ነው። ና ከቤተሰቦቿ ጋር እናገናኛት፣ ለአላህ ብላችሁ ሼራ አድርጉ። አድሬሱ ባይኖርም በምስል የሚያውቋት ሰዎች ይኖራሉ። ና ሼር እንደራረግ፣ ለአላህ ብላችሁ ሼራ አድርጉ። እና ቪዲዮ የምትሰሩ ሰዎች ደግሞ ቅድም እንዳልኳችሁ ከነ አድሬስ ጠይቃችኋት ቢሆን ለማፈላለግም የተሻለ ይሆን ነበር። እና አላህ ስብሃነ ወተዓላ ከቤተሰቦቿ ጋር ያገናኛት። እናንተም ጥንቃቄ አድርጉ ለማለት የጥንቃቄ መልእክት ለማስተላለፍ ነው። ለዚችን ቤተሰቦቿንም እናገናኝ ለማለት ነው። ቪዲዮን ለአላህ ብላችሁ ሼር አድርጉት። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስክመጣ እያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ። አስራም አለይኩም ወረብከ- እስራምም የሆናችሁ ክርስቲያንም የሆናችሁ በፍጥራችሁ ታገኝ- እኔ ከ- ሰባት ዐመቴ ነው አረብ አረብ አፍኖኝ ነው የኖርፉትኝ። ቤተሰቦቼን ቁጥር ነው ማለት እንደት መቼ እንደመጣሽው ከጠፋሁኝ አሁን